ስንቄ ባንክ የኢትዮጵያ ቴሌቪዥን የስፖርት ዜናዎቻችን የክብር አጋር ነው። ከልብ እናመሰግናለን። እንደምናመሻችሁ ተመልካቾች፣ ከኢቲቪ 57 የሰዓቱን የስፖርት ዜናዎችን እነሆ። ደግነት መኩሪያ ነኝ። 13ተኛው የኢትዮጵያ ከ20 ዓመት በታች አትሌቲክስ ሻምፒዮና በድሬዳዋ ከተማ ይደረጋል ከ20 ዓመት በታች በተጨማሪም አራተኛው ከ18 ዓመት በታች አትሌቲክስ ሻምፒዮናም በዛው በድሬዳዋ እንደሚደረግ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በሰጠው ጋዜጣዊ መግለጫ አስታውቋል። የእድሜ ርከን ውድድሩ ከግንቦት 18 እስከ 24 እንደሚደረግ የተገለጸ ሲሆን በናይጀሪያ ለሚደረገው ከ20ና 18 ዓመት በታች የአፍሪካ ታዳጊዎች መድረክ ኢትዮጵያን የሚወክሉ አትሌቶችን መምረጥ የውድድሩ ዋነኛ ዓላማ ነው ተብሏል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት ኮማንደር አትሌት ስለሽ ሁሴን ከአሁን በፊት የውድድሩ ትልቅ ፈተና የሆነውን የእድሜ ተገቢነት ጉዳይ ለማስተዋል ለማስተካከል ስራዎች መሰራታቸውን ተናግሯል። ከሀያ ዓመት በታችም ከ18 ዓመት በታችም ያው ብዙ ጊዜ የእድሜ ችግር ይገጥመዋል። ያንንም በተመለከተ የተለያዩ ስራዎች ሲሰሩ ቆይተዋል። ሰሞኑንም ከወርልድ አትሌቲክስ ሰዎች ጋራ ይሄ በስፋት ሲነሳ የነበረ ጉዳይ ነው። በአጠቃላይ ግን ነገሮችን በተቻለ መጠን እድሜ ያው ማጭበርበርም እንደ ዶፒንግ እየታየ ስለሆነ በወርልድ አትሌቲክስ እኛ ጋም ብዙ ከዚህ በፊት የተወዳደሩ አትሌቶች በተለይ ዓለም ላይ የተወዳደሩ አትሌቶች ከእድሜ ጋር በተያያዘ ችግር ያለባቸው የተወሰኑ አትሌቶች አሉ። የተወሰኑት ያው ነፃ ተብለዋል። የተወሰኑት ግን ገና በሂደት ላይ እያሉ አሉ እና እነኛንም ችግሮች ቀርፈን ወደፊት ኢትዮጵያን በጥሩ እድሜ ላይ ያሉ አትሌቶች ሀገራቸውን የሚወከሉበትን ነገር ወይም ውድድር ለመፍጠር የታሰበ ነው። ቀደም ባለው ጊዜ ክልሎችና ከተማ አስተዳደሮች እንዲሁም ክለቦች ፕሮጀክቶች ዋንጫ ለማግኘት በሚያደርጉት ጥረት የእድሜ ጉዳይ ትኩረት እንዳያገኝ ሆኗል ያለው ፕሬዚዳንቱ ችግሩን ለመፍታት ከሜዳሊያ ውጪ የጋራ ሽልማቶች መቅረታቸውንም ነው የተናገሩት። ይሄ ውድድር በፊት አንደኛ ለወጣ ሁለተኛ ለወጣ እንደ ክልል እንደ ክለብ ሽልማት የነበረው ወይም ደግሞ ዋንጫ የነበረው ስለነበረ ለዛም ተብሎ ሊሆን ስለሚችል ተብሎ ያ ሽልማቶች የቀሩበት አንደኛ ይሄ ክልል ነው አንደኛ ይሄ ክለብ ነው የሚለው ነገር የሌለበት ሜዳሊያ ብቻ አትሌቱ በግል አግኝቶ የሚሄድበት እንዲሆን ተደርጓል። እንደ ፌዴሬሽን ማለት ነው። ምክንያቱም ክልሎችና ክለቦች ያነሳቸዋቸው ጥያቄ ትክክለኛ ስለሆነ ማለት ነው። ለዋንጫ ካለ ለዋንጫ ብለው የተለዩ ነገሮች ውስጥ ስለሚገቡ ይህን ሽልማት እናስቀር በሚል ያው ሰፊ ስራዎች እንደተሰራ እንድትገነዘቡ ለማለት ያክል ነው ማለት ነው። ለሰባት ቀናት በሚቆየው መድረክ በሁለቱም ውድድሮች ከ1100 በላይ አትሌቶች ይሳተፋሉ ሲል ባልደረባችን አንተነ ሲሳይ ነው የዘገበው። ዘጠነኛው የመላ አማራ ጨዋታዎች በኮምቦልቻ ከተማ አሸናፊነት ዛሬ ፍጻሜውን አገኘ። ከግንቦት ሶስት ጀምሮ ሲካሄድ የቆየው ውድድሩ ዛሬ ፍጻሜውን ሲያገኝ በወንዶች እግር ኳስ ደሴ ከተማና ሰሜን ወሎ የፍጻሜ ጨዋታቸውን አድርገዋል። ብርቱ ፉክክር የታየበት በመደበኛው የጨዋታ ክፍለ ጊዜ አንዳቻ በሆነ ውጤት ነበር የተጠናቀቀው። አሸናፊውን ለመለየት በተሰጠ መለያ ምት ግን ሰሜን ወሎ 9ለ8 በሆነ ውጤት አሸንፎ የወርቅ ሜዳሊያ ባለቤት ሆኗል። ደሴ ከተማና ደቡብ ወሎ ዞን ደግሞ የብርና የናስ ሜዳሊያን አሸናፊ ሆኗል። በውድድሩ በኦሎምፒክ ስፖርቶች ኮምቦልቻ ከተማ አጠቃላይ አሸናፊ ሆኗል። ኮምቦልቻ በውድድሩ 47 የወርቅ ሜዳሊያዎችን ጨምሮ በአጠቃላይ 111 ሜዳሊያዎችን ሰብስቦ ነው የውድድሩ አጠቃላይ አሸናፊ ሆነው። የሰሜን ሸዋ ዞንና ደቡብ ወሎ ዞን ደግሞ ሁለተኛና ሶስተኛ ሆነው አጠናቀዋል። በፓራሊምፒክ ስፖርቶች ደቡብ ወሎ፣ በመስማት የተሳናቸው ደግሞ ምዕራብ ጎጃም ዞን የአጠቃላይ አሸናፊ ሆኗል። ለአሸናፊዎችም የሜዳሊያና የዋንጫ ሽልማት ተበርክቶላቸዋል። ከአምስት ሺህ በላይ ስፖርተኞች የተሳተፉበት ዘጠነኛው የመላ አማራ ጨዋታዎች በስኬት ሲጠናቀቅ አዘጋጁ የደሴ ከተማ ለአስረኛው የመላ አማራ ጨዋታዎች አዘጋጅ ደብረ ማርቆስ ከተማ አርማውን አስረክቧል ሲል ባልደረባችን ዮሴፍ ሹሙዬ ከደሴ ዘግቧል። የ2017 ዓ.ም የኢትዮጵያ ዋንጫ ፍጻሜ ሰኔ አንድ እንደሚደረግ የኢትዮጵያ እግር ኳስ ፌዴሬሽን ዛሬ አስታወቀ። ወላይታ ዲቻና ሲዳማ ቡና የኢትዮጵያ ዋንጫ የፍጻሜ ተፋላሚ ሲሆኑ ዋንጫውን ለማንሳትም የፊታችን ሰኔ አንድ 2017 ዓ.ም በአዲስ አበባ እንደሚደረግ ነው እግር ኳስ ፌዴሬሽኑ ዛሬ ያሳወቀው። እግር ኳስ ፌዴሬሽኑ ውድድሩ የሚደረግበትን ስታዲየም ግን ወደፊት እንደሚገለጽ ነው ያሳወቀው። ከውጪ የውድድር ዓመቱን ያለ ዋንጫ ያጠናቀቁት ብቻ ሳይሆኑ በቀጣይ ዓመትም ከየትኛው የአውሮፓ መድረክ ውጭ የሆኑት አሰልጣኝ ሩበን አሞሪም መስቀለኛ መንገድ ላይ ሆነዋል። ባለፉት 12 ዓመታት አስር አሰልጣኞችን የቀያየረው ማንቸስተር ዩናይትድ በዚህ ዓመት ያስመዘገበው ደካማ ውጤት የፖርቹጋላዊውን ሰው ቆይታ ጥያቄ ውስጥ ከቶታል። አንተነሲሳይ በዚህ ቤት ከሰራ ሌክስ ፈርጉሰን በኋላ ያልተሞከረ ነገር የለም። ውጤቱ ግን የዜሮ ብዜት ነው። ዓለም ላይ የባለ ብዙ ልምድ ባለቤት ከሆኑት ሉዊስ ቫናልና ጆዜ ሞሪኒዮ እስከ ወጣቱ ሮብና ሞሪም ቀይ ሰይጣናቱን ወደ ነበሩበት ከፍታ ለመመለስ በአሰልጣኝነት ኦልትራፎርድን ረግጠዋል። በከዋክብትስ ቢሆን ከፖል ፖግባ እስከ አንሄል ዲ ማርያም፣ ከራዳሚል ፋልካኦ እስከ ሜንፌስ ዴፓይ፣ ከሮሜሎ ልካኩ እስከ አሌክሲስ ሳንቼዝ እና ሌሎችም በርካታ ተጫዋቾች ረብጣ ገንዘብ ወጥቶባቸው ማንቸስተር ቢ ደርሱም ገብቶ ከመውጣት ያለፈ አንዳች ነገር ግን መፍጠር አልቻሉም። ባለፉት አስራ ሁለት ዓመታት ጊዜያዊዎቹን ጨምሮ 10 አሰልጣኞችና ስም ያላቸውን ስልሳ አምስት ተጫዋቾች ያስፈረመው ክለብ ከገጠመው የቁልቁለት ጉዞ መመለስ አልቻለም። ባለፈው ዓመት የ25 በመቶ ድርሻውን ለሰር ጅም ራትክሊፍ የሸጠው ማንቸስተር ዩናይትድ አሰልጣኞችን በመቀየር የተለየ ለውጥ እንደማያመጣ የተረዳ ቢመስልም ግን ሩበን አሞሪም ትክክለኛው ሰው ናቸው የሚለውን ጥያቄ ለመመለስ ግን በፖርቹጋል ሊግ የሰሩት ቡድን ሳይሆን በቀይ ሰይጣናቱ ቤት የገጠማቸውን ፈተና ማጤን ሳያስፈልገው አልቀረም። በእርግጥ የቀድሞው የስፖርት እንግሊዝ በና አሰልጣኝ ማንቸስተር ዩናይትድ የደረሱት አመቱ ከተጀመረ በኋላ መሆኑና የሚፈልጓቸውን ተጫዋቾች ገና ያላገኙበት መሆኑ ጊዜ ያስፈልጋቸዋል የሚለው ሀሳብ እንዲያመዝን ቢያደርግም ግን እስከ መቼ ነው የሚለው ግን የብዙዎች ጥያቄ ሆኗል። ማንቸስተር ዩናይትድ እየሄደበት ያለው መንገድ ትክክል አለመሆኑን ለማረጋገጥ የተለየ ማሳያ ማቅረብ አያስፈልግም። ያስመዘገበው ውጤት፣ የተሸነፈ የጨዋታ ብዛት፣ የተቆጠሩበት ግቦች፣ የጨዋታ መንገዱና ሌሎች ጉዳዮችም በእንግሊዝ ብቻ ሳይሆን በአውሮፓ ምርጥ የነበረው ክለብ አቅጣጫው እንደጠፋበት ማረጋገጫ የሚሰጡ የተወሰኑ ጉዳዮች ናቸው። አሰልጣኞቹ ቀድሞ የገነቧቸው ቡድኖች ወደ ማንቸስተር ዩናይትድ ከመጡ በኋላ ለስኬታቸው ዋስትና እንደማይሆናቸው በያክስ አምስተርዳም በሰሩት ቡድን እምነት ተጥሎባቸው የመጡት ኤሪክቴና ቴና የሚሆኑም የወቅቱ አለቃ ሮብናሞሪም በቂ ማሳያ ናቸው። ትንሽ ጨዋታ አሸንፈው ትንሽ ነጥብ የሰበሰቡት፣ ብዙ ግብ ተቆጥሮባቸው ብዙ ጨዋታ በመሸነፍና ያለ ድል ረጅም ጊዜ በመጓዝ ማንቸስተር ዩናይትድ ባለፉት አምስት ዓመታት ካመጣው ደካማ ውጤት የባሰ ያስመዘገቡት ሮብናሞሪም ገና አመት ሳይሞላቸው ስለመቆየትና ለመቆየት ለማግኘት መናገር መጀመራቸው አሰልጣኙ ምን ያክል ችግር ውስጥ እንዳሉ ማሳያ ሆኗል። አሰልጣኙ ኅዳር ወር ላይ ከሊዝበን ወደ ማንችስተር ሲያምሩ የነበራቸው ተነሳሽነት፣ ወኔና ተስፋ አሁን አብሯቸው የለም። በክለቡ ኃላፊዎች በኩል በአሰልጣኙ እምነት እንዳላቸው በተደጋጋሚ ሲናገሩ ቢቆዩም ፖርቱጋላዊው ሰው ከገጠማቸው የውጤት ቀውስ በላይ እንደቀደሙት ተሰናባቾች ሁሉ ይህን የሚባል የጨዋታ መንገድ ያላቸው አለመሆኑና በቀውስ ውስጥም ቢሆን ጭላንጭላ ለማሳየታቸው የሰውየውን መጻኢ ጊዜ ፈታኝ ደርገዋል። በተለይ ደግሞ ከተጫዋቾች ምርጫና ከጨዋታ እቅድ ጋር በተገናኘ ግልጽ የሆነ አቋም እንዳላቸው ያላሳዩት ሰው በቀጣይ ዓመት ከየትኛውም የአውሮፓ መድረክ ውጭ መሆናቸው የመውጫው በር ላይ እንዲቆሙ ሊያስገድዳቸው የሚችል ጉዳይም ሆኗል። ተመልካቾች፣ ከኢቲቪ 57 የስፖርት ዜናዎቻችን ተጠናቀቁ። ደግነት መኩሪያ ነበርኩ። በሰላም ደሩ።